ቼልሲ በእንግሊዝ ካራባኦ ካፕ የ16ቱ ጥሎ ማለፍ ጨዋታ ዎልቭስን ገጥሞ ወደ ቀጣዩ ዙር ማለፍ የቻለበትን ውጤት አስመዝግቧል። ጨዋታው የተጠናቀቀው አራት ለሶስት በሆነ ውጤት ነው። ቼልሲዎች መጀመሪያ ላይ አስገራሚ ብቃትን አሳይተው ጎሎችንም አስቆጥረው ነበር። ነገር ግን ከዛ በኋላ የተቆጠሩባቸው ጎሎች ጨዋታውን የበለጠ ለቼልሲ ከባድ አድርጎት ነበር። ከዛ ባለፈ ቼልሲና ቀይ ካርድ አሁንም የተለያዩ አይመስልም። ሊያም ዴላፕ ከጉዳት በተመለሰበት ጨዋታ ላይ ተቀይሮ ወደ ሜዳ ከገባ በኋላ ሁለተኛ ቢጫ በቀይ ካርድ ከሜዳ ወጥቷል። ቼልሲ ግን ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፍ የሚያስችለውን ትኬት ቆርጧል። ጨዋታው እንዴት ነበር? ቼልሲ አራት ለሶስት ያሸነፈበትን ጨዋታ በዚህ ፕሮግራማችን ላይ እስከ ቪዲዮ መጨረሻ ድረስ ከእኛ ጋር አብራችሁ ከቆያችሁ የምንነግራቸው ይሆናል። ሰላም ጠና ይስጥልን። የተወደዳችሁና የተከበራችሁ ውድ ተከታታዮቻችን በድጋሚ ተገናኘን። እንዴት አላችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቱብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቱብ ገጹን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ቪዲዮን ስትጀምሩ ዩቱብ ፕሮግራሙን ለብዙዎች እንዲያደርሰው ላይክ እያደረጋችሁ መጀመራችሁን አስታውሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልል ሰገድ አብሬያችሁ ቆይታ አደርጋሉ። እንግዲህ የካራባኦ ካፕ ጨዋታዎችን በመመልከት ላይ እንገኛለን። ቀደም ሲል ሁለት ፕሮግራሞችን ወደ እናንተ አድርሰናል። አሁን ደግሞ የቼልሲና የወልቭስን ጨዋታ የምንመለከት ይሆናል ማለት ነው። እንግዲህ ሁለቱ ቡድኖች እንደሚገናኙ ሲታወቅ ወልቭስ በተለይ በዘንድሮ ውድድር አመት ደካማ ጊዜን እያሳለፈ መሆኑን ተከትሎ ቼልሲ በጣም በቀላሉ ይህንን ጨዋታ ሊያሸንፍ እንደሚችል ነው ሲነገር የነበረው። በዚህ ጨዋታ ላይ ብዛም እንደማይቸገር ጨዋታውን በተረጋጋ ሁኔታ ምናልባትም ደግሞ ከብዙ ጎሎች ጋር ጨዋታውን ሊያሸንፍ እንደሚችል ነው በዚህ ጨዋታ ላይ የተገመተው። ጨዋታውንም ለተመለከተ የመጀመሪያዎቹ ደቂቃዎች ላይ ያንን ነገር መረዳት ይችላል። ምክንያቱም ወልቭስ እንደምትመለከቱት በእንግሊዝ ፕሪምየር ሊግ የደረጃ ሰንጠረዥ ሀያኛ ደረጃ ላይ የተቀመጠ ቡድን ነው። እስካሁን ድረስ በእንግሊዝ ፕሪምየር ሊግ የ9 ሳምንታት ጨዋታዎች ሁለት ነጥብ ብቻ ነው ያስመዘገበው። አስራ ሁለት የግብ ዕዳዎች አሉበትና ለአለመውረድ እየተጫወተ የሚገኝ ቡድን ነው። ስለዚህ በዚህ ጨዋታ ላይ ቼልሲን ይፈትናል የሚል ግምት በፍጹም አልነበረም። በቼልሲ በኩል እንግዲህ የነበረውን አሰላለፍ ስንመለከት ጆርገንሰን ወደ ሜዳ ገብቷል። አቼምፖንግ፣ ቶሲን አዳራቢዮ፣ ማሎ ጉስቶ፣ ጆረል ሃቶ፣ ሮሜዮ ላቪያ፣ አንድሬ ሳንቶስ፣ ቦናንቴ፣ ኤስቴቫኦ፣ ጄሚ ጊቴንስ እና ቴሪክ ጆርጅ ወደ ሜዳ ገብተዋል። እንግዲህ እንደነ ማሎ ጉስቶ ከዛ ባለፈው ኤስቴቫኦ፣ አቼምፖንግ የመሳሰሉ እነዚህ ሶስት ተጫዋቾች ከቋሚ 11 የማይታጡ ተጫዋቾች ናቸው በአንጻሩ ግን ሌሎቹ ተጫዋቾች ደግሞ ብዙ ጊዜ ከቤንች እየተነሱ የሚጫወቱ ተጫዋቾች ናቸው። እነ ቦናንቴ እነ ዤሚ ጊቴንስ ከዛ ባለፈ እነ አንድሬ ሳንቶስን ጨምሮ ማለት ነው። በአንጻሩ ግን ቤስቲ ለቨል ላይ የሚጠቀሟቸውን ተጫዋቾች ደግሞ ወልቭሶች በተወሰነ መንገድ ተጠቅመዋል። እነ ጆሴሳን ጨምሮ እነ ሂቻን ሁዋን እነ የርሰን ሞስኩራ እነ ማት ዶርቲ እነ ቶቲ ጎሜዝ የመሳሰሉ ተጫዋቾችን እንግዲህ እዚህ ጨዋታ ላይ አሰልጣኙ ቪቶር ፔሬራ አስጀምረዋል። ጨዋታው እንግዲህ ገና ኤርሊ ስቴጅ ላይ ነው ጎል ይቆጠርበት የጀመረው። በተለይም ደግሞ በጣም በአስገራሚ ሁኔታ ቼልሲዎች ገና ከመጀመሪያው የጨዋታ ደቂቃ ደግሞ ጀምሮ ኳስ የተጫወቱ ነበር። ነገር ግን ቶቲ ጎሜዝ ያሻማው ኳስ ከዛ ደግሞ እንደገና ወደ ኋላ ሲመለስ በአስደናቂ ሁኔታ ቼልሲዎች ኳሱን አቋረጡት ወይም ኢንተርሴፕት አደረጉት ይሄ ወልቭሶች በተለይ ደግሞ ኳሱን በራሳቸው ለመቆጣጠር ያደረጉት ጥረት ቢሆንም ነገር ግን በዛ ረገድ ደግሞ የተሳካላቸው ነበሩ ለማለት በጣም ይቸግራል። ኳሱን ኢንተርሴፕት ከተደረገ በኋላ ወደ ፍጹም ቅጣት ምትግብ ክልል ጠርዝ ላይ በመግባት የመጀመሪያዋን ጎል ቼልሲዎች ማግኘት ችለዋል ማለት ነው። እንግዲህ ጎሉ የተቆጠረው በአንድሬ ሳንቶስ አማካኝነት ነው። ቼልሲዎች ገና በአምስተኛው ደቂቃ የመጀመሪያውን ጎል በአንድሬ ሳንቶስ አማካኝነት ማግኘት ችሏል ማለት ነው። ያው በተለይ እንደ ወልቭስ አይነት ቡድኖች ደግሞ እንደዚህ አይነት ጨዋታዎችን ለመጫወት በሚሞክሩ ጊዜ እንደ ቼልሲ ያሉ ቡድኖች ካገኟቸው አይቀጡ ቅጣት እንደሚቀጧቸው መርዳት በጣም ተገቢ ነገር ይሆናል። ስለዚህ እነሱ በአንድ ሁለተች እንኳን ከዚህ በላይ ኳስ እየተቀባበሉ መውጣት በማይችሉበት አጋጣሚ የተበላሸ ኳስ ነው። ያው ይህንን ኳስ ደግሞ ለማቋረጥ ቼልሲዎች በጣም ዝግጁ ነበሩ። ፍጹም ቅጣት ምት ጠርዝ ላይ ተሰብስበው እየጠበቁ የነበሩ ተጫዋቾች አሉና በጣም ጥሩ በሆነ ሁኔታ የተገኘውን ኳስ እንግዲህ ቼልሲዎቹ ወደ ግብነት ቀይረው ጨዋታውን አንድ ለባዶ መምራት የጀመሩት በዚህ አጋጣሚ ነበረ። ኳሱን ደግሞ በማቋረጥ ረገድ በቼልሲ በኩል ጄሚ ጊቴንስ ጥሩ አስተዋጽኦ ነበረው። ምክንያቱም እሱ ነው ኳሱን ዲስፖሰስ ወይም ደግሞ ኢንተርሴፕት አድርጎ ለአንድሬ ሳንቶስ ያቀበለውና ኳሷን አንድሬ ሳንቶስ ወደ ግብነት የቀየራት ማለት ነው። ከዚህ ጎል መቆጠር በኋላ ብዙም አልቆየም። በአስረኛው ደቂቃ ደግሞ እንደገና ሌላ ሁለተኛ ጎል ተቆጥሯል። ለዚህም ጎል ጄሚ ጊቴንስ ነበረ እንግዲህ ትልቁን አስተዋጽኦ ማድረግ የቻለው ልክ የመጀመሪያው ጎል ሲቆጠር ኳሷን ብሎክ አድርጎ ኢንተርሴፕት አድርጎ አንድሬ ሳንቶስ እንዲያገኛት እንዳደረገው ሁሉ ሁለተኛውም ጎል ደግሞ በቴሪክ ጆርጅ ሲቆጠር የዚህ ተጫዋች ሚና በጣም ከፍተኛ ነበር። በእርግጥ ከዚህ ጎል መቆጠር አስቀድመው ዎልቭሶች በሰባተኛው ደቂቃ ገደማ በቀይ መስመር አቅጣጫ ላይ በጣም አንድ አደገኛ የሚባል ኳስ ይዘው ገብተው ያንንም ኳስ የሚጠቀሙበት እድል ነበረ። ፊሊፕ ጆርገንሰንም ታይሚንጉ ጥሩ አልነበረም፣ ኳሱን ፓንች ለማድረግ ጎሉ ለቆ የወጣበት ቅጽበት፣ ምናልባትም ደግሞ ጎሉ ቢቆጠር በእርግጠኝነት ግብ ጠባቂውን የሚያስተቸውና ለምን እንደዚህ አይነቱ ውሳኔ ወሰነ በሚል በአሰልጣኙ ብቻም ሳይሆን በቼልሲ ደጋፊዎችም ጭምር ትችት እንዲቀርብበት የሚያደርግ ስህተት ነበረ የተሳሳተው። በተለይም ደግሞ መሀል ላይ በተደጋጋሚ ኳሶች ይቋረጡ ነበር። ልክ ወልቭሶች ኳስ እንደሚቋረጥባቸው ሁሉ ቼልሲዎችም ኳስ ይዞ በሚሄዱበት ሰዓት ላይ የሆነ ሰዓት ስህተታቸውን ለመጠቀም መሀል ላይ ኳሱን እንዲስፖሰስ ያደረጓቸውና ወልቭሶች እነዛን ኳሶች ለመጠቀም ይሞክሩ ነበር። እንግዲህ ይሄ ሁኔታ የተፈጠረው ከአንደኛው ጎል መቆጠር በኋላ ነው። ልክ አንድሬ ሳንቶስ አምስተኛው ደቂቃ ላይ ይሄንን ጎል ካስቆጠረ በኋላ ከአንድም ሁለት ጊዜ እንደተመለከት ነው ኳሶችን ዲስፖሰስ አድርገው አቋርጠው ወደፊት ይዘው ለመሄድ ሙከራ ሲያደርጉ ነበረ። በዚህ የቡድን እንቅስቃሴ ላይ እየተመለከትን የነበረው ነገር ግን ወልፍሶች በነዚህ አጋጣሚዎች ላይ ወዲያውኑ ጎል ማስቆጠር ባለመቻላቸው ደግሞ 15ኛው ደቂቃ ላይ ቴሪክ ጆርዥ ጎል ሲያስቆጥር ተመልክተነዋል ማለት ነው። እንግዲህ በባለፈው ዓመት በኮንፈረንስ ሊግ በተደጋጋሚ ጊዜ ሲጫወት የተመለከት ነው ተጫዋች ነው ይሄ ኳስ ሲቆጠርም የዚህ ጎል ባለቤት እሱ ነው። አምና ኮንፈረንስ ሊግ ላይ በሚጫወትበት ጊዜ ጎሎችን በማስመዝገብ ምናልባትም ደግሞ ቼልሲ ሌላ ጥሩ ታዳጊ እንዳገኘ ሲነገርለት የነበረው በዚህ ምክንያት ነው። በእርግጥ ሌሎች ፈላጊ ክለቦች ተጫዋቹ እንደሚፈልጉት ሲነገር ነበር። ከግብ ጠባቂ ጀምሮ ቼልሲዎች ኳሱን በቢውልዳፕ መስረት የወጡት እነ ማሎ ጉስቶ በዚህ ላይ ተሳትፎ አድርገዋል። በግራ መስመር ላይ ዤሚ ጊቴንስ በጣም በጥሩ ሁኔታ አታሎ ገብቶ አሲስት ያደረገለትን ኳስ ያው ከጎሉ ፊት ስለቆመ ይህንን ኳስ ማስቆጠር ብዙ የሚከብድም አይሆንም። ሁለተኛውን ጎል አስቆጥሯል በኋላ እንግዲህ በ18ኛው ደቂቃ ማቱ ዶሀርቲ ጉዳት አጋጥሞት ተቀይሮ ወጥቷል፣ በወልቭስ በኩል። የመጀመሪያው አጋማሽ ሊጠናቀቅ ደግሞ ጥቂት ደቂቃዎች ሲቀሩት ኤስቴቫኦ ዊሊያን ሶስተኛ ጎል ማስቆጠር ችሏል ማለት ነው። እንግዲህ የመጀመሪያው አጋማሽ ላይ ያውም በ41 ደቂቃዎች ውስጥ ሶስት ጎሎችን ማስቆጠር ማለት ያውም ወልቭስ ላይ ኦልሞስት በቃ ልክ ጨዋታው አልቋል የሚል አይነት ድምዳሜ ላይ እንዲደረስ የሚያደርግ ነው። እንግዲህ በእነዚህ ደቂቃዎች አርባ ደቂቃዎች ላይ በአርባ አንድ ደቂቃዎች ላይ ማለት ነው ሶስት ጎሎችን ያስቆጥረው ጨዋታውን እየመሩ ነው ለረፍት ወደ መልበሻ ክፍል ያመሩት። ከረፍት መልስ እንግዲህ የተጫዋቾች ቅያሬዎችን እያደረጉ ነበር። እንግዲህ እነዚህ የተጫዋቾችን ቅያሬዎችን ሲያደርጉ ምናልባትም ደግሞ ወልብሶች ምን አይነት ውጤት ሊያስመዘግቡ ይችላሉ የሚል ግምት ማንም ሊገምት አይችልም። ግን ሁለተኛው አጋማሽ ላይ ደግሞ በተለይ ከተጫዋቾቻቸው ቅያሪ መልስ ጥሩ እንቅስቃሴ ለማሳየት ሲሞክሩ ነበር። ናይጄሪያዊው የ24 ዓመቱ ተጫዋች በተለይ በዚህ ጨዋታ ላይ በጣም ተጽዕኖ ፈጣሪነቱ ላቅ ያለነበረ አርኮ ዳሬ እንግዲህ የመጀመሪያዋን ጎል ለወልቭስ ማስቆጠር ችሏል ማለት ነው። በሁለተኛው አጋማሽ በአርባ ስምንተኛው ደቂቃ ላይ ነው ይህንን ጎል ማስቆጠር የቻለው እንግዲህ አርሊ ጎል ነው የተቆጠረው። በጣም ወሳኝ በሆነ ሰዓት ላይ ይህንን ጎል አግኝተዋል። ምናልባት እንደዚህ የሚመሩ ክለቦች ሁለት ጎል ሶስት ጎል ተቆጥሮባቸው የሚመሩ ክለቦች ወደ ጨዋታው ቴምፖ ወደ ጨዋታው ሙቀት ለመመለስ አርሊ ጎል ማስቆጠር ይጠበቅባቸዋል። ወልቭሶች የሚያደረጉት ይህንኑ ነው። 48ኛው ደቂቃ ላይ ይህንን ጎል ማስቆጠራቸው። በእርግጥ ሞሊኑ ስታዲየም ብዙ ክፍት ወንበሮችን የተመለከትንበት ነበረ። ስታዲየሙ ሙሉ ነበር ማለት አይቻልም። ብዙ የወልቭስ ደጋፊዎች የተገኙበት ነበር ማለት አይቻልም። ወልቭሶች በዘንድሮ ውድድር አመት ተስፋ አስቆራጭ ሲዝንን ነው እያሳለፉ የሚገኙት። አንድም ጨዋታ ማሸነፍ አልቻሉም፣ እስካሁን ድረስ ሁለታቸዎችን አስመዝግበው በቀሩት ሰባቱ ደግሞ ተሸንፈዋልና ኤ ደጋፊ ሜዳ እንኳን ለመገኘት ምክንያት የሚያጣበት ብዙ ምክንያት ሊኖር ይችላል። ነገር ግን ይህ ተጫዋች ናይጄሪያዊ ተጫዋች አርኮ ዳሬ የመጀመሪያዋን ጎል እንግዲህ 48ኛው ደቂቃ ላይ ነው ለወልቭ ሲያስቆጠረው፣ ጎሉ የተቆጠረበትንም ሁኔታ ስንመለከት እንግዲህ ሂቻን ሁዋን ያቀበለውን ኳስ ተጠቅሞ ወደ ግብነት ተጫዋቹ ቀይሮታል። በኋላ አሰልጣኙ እንግዲህ 60ኛው ደቂቃ ላይ ኩኩሬያን አስገቡ። እንዲሁ ደግሞ ኤንዞ ፈርናንዴዝን አስገቡ። ሊያም ዴላፕን ቀይረው አስገቡ። ያው የቼልሲ መከላከል የተወሰነ ክፍተት ነበረበት በተወሰኑ ቅጽበቶች ላይ እንደተመለከት ነው። ማሎ ጉስቶ፣ ሮሚዮ ላቪያና ኤስቴቫውን ነው ቀይረው ያስወጡት። ከዛ በኋላ ደግሞ ላርሰን ዦርግን ስትራንድ ላርሰን ገባና ሂቻን ዋን ተቀይሮ ወጣ ማለት ነው። እነዚህ ነገሮች ከሆኑ ከጥቂት ደቂቃዎች በኋላ ማለትም በሰባ ሶስተኛው ደቂቃ ላይ ደግሞ ዴቪድ ዎልፍ ሁለተኛውን ጎል ማስቆጠር ይቻለ። እንግዲህ ይሄኔ ነው ነገሮቹ ትንሽ ከበድ እንደሚሉ አሰልጣኙ ኤንዞ ማሬስካ የተረዱት። ምክንያቱም ሶስት ለባዶ እየመሩ ነው፣ በተወሰነ መንገድ መዘናጋቶች ነበሩ። ምክንያቱም ሶስት ለባዶ እየመራ ያለ ቡድን ያውም ደግሞ ወልቭስ መሆኑ ሲታሰብ ብዙም ያን ያክል እንደዚህ ጫና ይፈጥራሉ የሚል ግምት አልነበረም። የቆሙ ኳሶችን ለመጠቀም ያደረጓቸውን ጥረቶች ተመልክተናል። እንግዲህ አግባዱ የሰጠውን ኳስ ዴቪድ ወልፍ በዚህ ጨዋታ መራ ግብር ላይ ወደ ጎልነት ቀይሮ አሁን በቃ ሙሉ በሙሉ ዎልቭስ ወደ ጨዋታው የሚመለስበት አጋጣሚ ነው ያስባለለትን እድል ነው መፍጠር የቻሉት። እንግዲህ ክለቡ ድል የናፈቀው ክለብ ስለሆነ ማሸነፍ የናፈቀው ክለብ ስለሆነ በዚህ ሞመንት የሚያገኘው የማሸነፍ ቅጽበት እንኳን ካለ ያንን ከመጠቀም ወደ ኋላ አይልምና ቅድም እንዳልኳችሁ ክፍት ወንበሮች እንኳን ቢኖሩ ደጋፊዎች ያልታደሙባቸው ቦታዎች እንኳን ቢኖሩ ግን ደግሞ ሶስት ለሁለት እንዲሆኑ የሚያስችላቸውን የግብ እድል አግኝተው ያንንም ግብ ደግሞ አስቆጥረው ከዛ በኋላ ምናልባት ለሶስተኛ ጎል እንደሚጫወቱ በጣም ግልጽ ነው። ምክንያቱም ከዛ በፊትም በነበሩት ደቂቃዎች ሶስት ለአንድ እየተመሩ በነበሩበትም ደቂቃ ሲያሳዩ የነበረው ፐርፎርማንስ ይህንኑ የሚያሳይ ስለሆነ ነው። በተለይ እንደውም አንድ ስልሳ ስምንተኛው ደቂቃ ላይ ዦርገን ስትራንድ ላርሰን በጣም ያለቀለት ሚባል ኳስ ነበረ ሞክሮ የነበረው ኢቨን የጨዋታውን ስታት እንኳን ብትመለከቱት ምንም እንኳን ቼልሲ በጣም የተረጋጋ ሆኖ ጨዋታውን ይጀምር እንጂ ከዛ በኋላ ግን ምን ያክል ጨዋታው ለቼልሲ ከባድ እንደነበረ መረዳት ይቻላል። እንግዲህ ጨዋታው ላይ እንደተመለከት ነው ቼልሲ አስራ ይቅርታ በቼልሲ በኩል አስራ አንድ ሙከራዎችን የተመለከት ነው፣ ወልቭስ አስራ አምስት ሙከራ ሞክሯል። ይሄ ምን ያክል እንግዲህ ወልቭስ ብዙ ሙከራ ሲሞክር እንደነበረ ማሳያ ነው። አራት አራት ኢላማቸውን የጠበቁ ሙከራዎችን አድርገዋል። ከዛ በተጨማሪ ሰባት ኢላማቸውን ያልጠበቁ ሙከራዎች በወልቭስ በኩል አይተናል። እንዲሁ ደግሞ አምስት ኢላማቸውን ያልጠበቁ ሙከራዎች በቼልሲ በኩል ነበሩ። ስለዚህ ሁለቱም አራት አራት ኢላማቸውን የጠበቁ ሙከራዎችን አድርገው አንደኛው ሶስት አንደኛው ደግሞ አራት ኳሶችን አቀብለዋል ማለት ነው። ሶ እንግዲህ ቼልሲ ጋር የተመለከት ነው ይሄኛውም ጎል ሲቆጠር ከመልሱ ውርወራ ከረጅም የመልሱ ውርወራ የተቆጠረ ጎል ነው እና አሁንም ቼልሲ በጣም ከባድ የሴት ፒስ ችግር እንዳለበት የቆሙ ኳሶችን የመከላከል ችግር እንዳለበት በግልጽ ያየንበት ነው። ባለፈውም ካስታወሳችሁ በሰንደርላንድ በተሸነፉበት ጨዋታ ላይ እንደዚሁ የመልሶ ወረራ ኳስ ወደ ግብነት ተቀይሮባቸው ነበር እና አሰልጣኙ ይህንን ነገር በተለይ የቼልሲ የሴት ፒስ አሰልጣኞች ይህን ነገር መላል ያበጁለት ይገባል። ከዛ ውጭ ግን አብዛኛው ነገራቸው ተቀራራቢ ነው። ለምሳሌ 364 ኳሶችን ወልብሶች አቀብለዋል 75 ፐርሰንቱ የተሳካ ነበር። 549 ኳሶችን ቼልሲዎች አቀብለዋል 84 ፐርሰንቱ የተሳካ ነበር። ከዛ በተጨማሪ 146 ኳሶችን ወደፊት አቀብለዋል ወልቭሶች። 173 የተሳኩ ኳሶችን ደግሞ ወደፊት ቼልሲዎች አቀብለዋል። በአጠቃላይ 60 በመቶ የተሳኩ ሸርተቴዎችን ወልቭሶች አሸንፈዋል። 52 በመቶ ደግሞ የተሳኩ ሸርተቴዎችን ቼልሲዎች አሸንፈዋል ማለት ነው። ስለዚህ ሜዳ ላይ ፐርፎርማንሳቸው የምታዩት። ሞስትሊ የመቀራረብ ሁኔታዎችን የምንመለከትበት ነበር እና ሁለተኛው ጎል እንግዲህ ሲቆጠር በዚህ የመልሱ ወራ ወይም ደግሞ አሁን ባነሳውላችሁ የሴት ፒስ ኢረር ምክንያት ነው ይህንን ጎል ማስቆጠር የቻሉት እና ጨዋታው ሶስት ለሁለት የቀጠለው በዚህኛው አጋጣሚ ነበር ማለት ነው። በኋላ ቴሪክ ጆርጅ ተቀየረና የቀድሞ ክለቡን ለመግጠም እንግዲህ ፔድሮ ኔቶ ተቀይሮ ገባ። ሰባ ዘጠነኛው ደቂቃ ላይ የመጀመሪያው ቢጫ ካርድ የተመዘዘው ሊያም ዴላፕ ላይ ይሄ ሰጣ ገባ ውስጥ በመግባት እንግዲህ የመጀመሪያውን ቢጫ ካርድ ተመልክተዋል ማለት ነው። በኋላ ላይ ጎል አስቆጣሪው ተጫዋች አርኮ ዳሬ ተቀይሮ ወጥቶ እንደዚሁ ቤልጋርዴ ወደ ሜዳ ገብቷል። ሞይሰስ ካይሴዶ ወደ ሜዳ የገባበትን ሁኔታ ነበር የተመለከት ነው። የሊያም ዴላፕ ቀይ ካርድ ደግሞ የተመዘዘው 86ኛው ደቂቃ ላይ ነው ማለት ነው እንግዲህ በ86ኛው ደቂቃ ተጫዋቹ በሁለተኛ ቢጫ በቀይ ካርድ ከሜዳ ወጥቷል። እንግዲህ ለሳምንታት በሜዳ ላይ አልነበረም፣ ነገር ግን ከጨዋታው ውጭ ሆኗል። አሰልጣኙ እንግዲህ በተመለከተው ቀይ ካርድ ምክንያት በጣም መበሳጨታቸውን የገለጹት ምክንያቱም በሰባት ደቂቃ ውስጥ ሁለት ቢጫ ካርድ ነው የተመለከተው። ከመጀመሪያው ካርድ በኋላ አራት አምስት ጊዜ ተረጋግቶ እንዲጫወት ነግሬው ነበረ የሚል ሀሳባቸውን ሰጥተዋል። እና ቀይ ካርዱ እንደሚገባውም ጭምር ነው የተናገሩት አሰልጣኙ ተጫዋቹም ልክ በቀይ ካርድ ከሜዳው ሲወጣ ተጫዋቹ ላይ ሲጮሁበት እንደነበረ አሰልጣኙ ኤንዞ ማሬስካን ተመልክተናል። እና እንግዲህ የቼልሲና የቀይ ካርድ ተዛምዶ አሁንም እንደቀጠለ ነው የሚገኘው። ቼልሲም ቀይ ካርድን ሊተው አልቻለም። ቀይ ካርድም ደግሞ ቼልሲን የመተው ሀሳብ ያለው አልመሰለም። እሳቸውም ያሉት በብራይተን፣ በኖቲንጋም ፎረስት እንዲሁም በማንችስተር ዩናይትድ የነበሩ ቀይ ካርዶችን ማስቀረት የምንችላቸው ነበሩ የሚሉ ሀሳቦችን ነው ያነሱትና ያው ዤሚ ጊተንስ ጨዋታው ላይ በጣም ምርጥ ፐርፎርማንስ ምናልባት ማን ኦፍ ዘማች የሚያስብል ብቃት ያሳየው ተጫዋች እንግዲህ ሁለት ምርጥ ምርጥ ኳሶችን ያቀበለ ተጫዋች ነው በሶስተኛው ደግሞ ራሱ ጎል አስቆጥሯል ጨዋታው አራት ለሁለት ነበር የሆነው ነገር ግን በዘጠና አንደኛው ደቂቃ ደግሞ ዴቪድ ወልፍ ለራሱ ሁለተኛው ለወልቭስ ሶስተኛውን ጎል አስቆጥሮ ጨዋታው በዚህ ውጤት ተጠናቋል ማለት ነው እና እንግዲህ ወልቭሶች ቢያንስ የሚበረታታ ጥሩ ፐርፎርማንስ አሳይተዋል። በተለይ ከሶስት ለባዶ ተነስተው ጨዋታውን ለመቀልበስ ካምባክ ለማሳየት የነበራቸው ጥረት፣ ጎሎችን ለማስቆጠር ሲሄዱበት የነበረው ርቀት እጅግ በጣም አስገራሚ ሆኖ እናገኘዋለን። ግን ደግሞ አንዳንድ ጊዜ በጣም የሚሰሩ ጥፋቶችን በቼልሲዎች በኩል ነበሩ እና የቀይ ካርዱን አሰልጣኙም ሲገልጹት በጣም ኢምባሬሲንግ የሚያሳፍር እና ደግሞ የሚያበሳጭም ጭምር እንደሆነ ነው አሰልጣኙ የተናገሩት። እንግዲህ ከቶተናም ጋር በሚደረገው ትልቁ የለንደን ደርቢ ጨዋታ ላይ ዴላፕን አያገኙትም ማለት ነው፣ እና ምን ያክል ይሄ ተጫዋች መምጣቱ አስፈላጊ እንደነበረ ሊያም ዴላፕ የሚገነዘበው ይመስለኛል። እንግዲህ ጆዋ ፔድሮን በዛ ጨዋታ ላይ እንኳን እንዳያሰልፉት የተጫዋቹ ቀጣይ ፊትነሱ ደረጃ አሳሳቢ ነው፣ እና በጨዋታው ላይ ሊሰለፍም ላይሰለፍም ይችላል። ግን ቼልሲ እንግዲህ እንዲህ ባለው ሁኔታ ነው ጨዋታውን ያጠናቀቀው። ጄሚ ጊትንስ በጨዋታው ላይ ማን ኦፍ ዘ ማች ተብሎ ተመርጧል በቢቢሲ በኩል 7.24 ነው የተሰጠው። ከዛ በመቀጠል የምታገኙት የወልቭስ ተጫዋቾችን ነው። እንግዲህ ጎል አስቆጣሪው ዴቪድ ዎልፍ 631፣ አርኮ ዳሬ 579፣ እንዲሁ ደግሞ ኬርጂቺ 566፣ ስትራንድ ላርሰን 564 እያለ ይቀጥላል እና በወልቭስ በኩል የነበሩ ተጫዋቾች በተለይ የነበራቸው ፐርፎርማንስ በጣም ጥሩ የሚባል ስለነበረ እንግዲህ ይህንን ውጤት ምንም እንኳ ማግኘት ባይችሉም ግን ጥሩ ፐርፎርማንስ ደግሞ ያሳዩ ተጫዋቾቻቸው ነበሩ። በቼልሲም በኩል ጥሩ ምሽትን ያሳለፉ ተጫዋቾች አሉ። ግን አሁንም ቼልሲ ክሊንሺት ይዞ መውጣት አልቻለም። በመከላከሉ ረገድ ክለቡ በጣም የተቸገረባቸው ሁኔታዎች እንዳሉ እየተመለከትን እንገኛለን። እና እንግዲህ ጨዋታው በዚህ መንገድ ነው የተጠናቀቀው። ቼልሲ በቀጣይ ደግሞ እንግዲህ በካራባኦ ካፕ ላይ ወደ ሩብ ፍጻሜ ማለፉን ያረጋገጠ ሌላኛው ቡድን ሆኗል እና እዚህኛው ጨዋታ ላይ ማሸነፉን ተከትሎ በቀጣይ ከካርዲፍ ሲቲ ጋር ጨዋታውን የሚያከናውን ይሆናል። እንግዲህ ምናልባት ለቼልሲ ደግሞ ሌላ ዋንጫ የሚያነሳበት ጥሩ አጋጣሚን የተፈጠረለት ነው የሚመስለው። እንግዲህ ካርዲፍ በፕሪሚየር ሊጉ የሚጫወት ቡድን አይደለም፣ ግን ደግሞ ካርዲፍም ቀላል ተጋጣሚ ሆኖ ላይቀርብ ይችላል እና ያንም መመልከት ተገቢ ነው። ቼልሲ እንግዲህ ጨዋታውን አሸንፎ ወደ ሩብ ፍጻሜ ያልፏል። በውድድሩ እስከምን ያክል ርቀት ሊጓዝ ይችላል የሚለውን ደግሞ እናንተ ሀሳቦቻችሁን ልታጋሩ ትችላላችሁ።